አሜሪካ የኢራንን ኒውክለር ጣቢያ መታች። ስድስት አደገኛ ቦምቦች ኢራን ላይ ተጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች ኢራን ውስጥ የሚገኙ ሦስት የኒውክለር ተቋማትን በቦምብ መደብደባቸውን አሳውቀዋል። ይህም በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት በከፍተኛ ደረጃ መባባሱን ያሳያል። ፕሬዝዳንቱ ለአሜሪካ ሕዝብ ባደረጉት አጭር የቴሌቪዥን ንግግር አስታውሱ፣ ብዙ ኢላማዎች ቀርተዋል የዛሬ ምሽቱ ከሁሉም በጣም ከባዱና ምናልባትም በጣም አደገኛው ነበር ብለዋል። ሰላም በፍጥነት የማይመጣ ከሆነ ግን በፍጥነትና በክህሎት ወደ ቀሪዎቹ ኢላማዎች እንሄዳለን። አሜሪካ ጥቃት ከፈጸመችባቸው የኒኩለር ተቋማት መካከል አንዱ ፎርዶ የተባለው የዩራኒየም ማበልጸጊያ ነው። ይህ በተራራማ አካባቢ ከመሬት በታች ተሸሽጎ የሚገኘው የኢራን የኒኩለር ተቋም ሀገሪቱ ላላት ከፍተኛ የኒኩለር ፍላጎት ወሳኝ ነው። በተቋሙ ላይ የደረሰው የጉዳት መጠን እስካሁን ድረስ በይፋ በአሜሪካ በኩል አልተገለጸም። የእስራኤል ባለሥልጣናት እነዚህን ጥቃቶች በማቀድ ከአሜሪካ ጋር በሙሉ ትብብር ሲሰሩ እንደነበር ተናግሯል። ሲቢኤስ ኒውስ ቴሌቪዥን ያነጋገራቸው የአሜሪካ ባለሥልጣናት እንዳሉት ከሆነ አሜሪካ ኢራንን በዲፕሎማሲያዊ መንገዶች የአየር ጥቃቱ እንዲፈጸም ቅዳሜ ዕለት አሳውቃለች። ኢራን በአካባቢው የሚገኙ የአሜሪካ ወታደራዊ ሰፈሮችን በማጥቃት ምላሽ ልሰጥ ትችላለች። የአገሪቱ ባለሥልጣናት ማንኛውም የአሜሪካ ጥቃት ቀጠናውን አደጋ ላይ እንደሚጥልና አጸፋውን እንደሚወስዱ ቀደም ሲል አስጠንቅቋል። አሜሪካ ሦስት የኢራን የኒኩለር ተቋማትን መምታቷን ተናግራለች። እነዚህም ፎርዶ፣ ናታንዝናም ኢስፋን የሚሰኙ ናቸው። ፎርዶ ከዋና ከተማዋ ቴህራን በስተደቡብ በሚገኝ ተራራማ አካባቢ የሚገኝ ከመሬት በታች በጥልቅ ዋሻዎች ውስጥ የተሸሸገ እንደሆነ ይታመናል። ፎርዶ ከምድር በታች ያለው ጥልቀት እስራኤል ባሏት የጦር መሳሪያዎች ለመድረስ አስቸጋሪ ነው። ፎርዶን ለማውደም የሚያስችል ጠንካራና ትልቅ ምሽግ ደርማሽ ቦምብ እንዳላት የሚታመነው ዩናይትድ ስቴትስ ብቻ ናት። አሜሪካ ያላት ቦምብ ጂቢዩ 57 ይባላል። ክብደቱ 130 ኪሎ ግራም ሲሆን ባለሙያዎች ከመፈንዳቱ በፊት ወደ 18 ሜትር ኮንክሪት ወይም 61 ሜትር ወደ ውስጥ ዘልቆ መግባት ይችላል ይላሉ። የፎርዶ ዋሻዎች ከመሬት በታች ከ80 እስከ 90 ሜትር ርቀት ላይ እንደሚገኙ ይታመናል። በዚህም ምክንያት የአሜሪካው ቦምብ በራሱ እነዚህን ዋሻዎች ሙሉ ለሙሉ ያወድማል ብሎ አፍን ሞልቶ መናገር አይቻልም። ነገር ግን ተቋሙን ለመውደም ሊቀርብ የሚችለው ብቸኛው ቦምብ ነው። የአሜሪካ ባለስልጣናት ለእያንዳንዱ ኢላማ ሁለት ሁለት ቦምቦችን መጠቀማቸውን ይፋ አድርጓል። ኢራን ኒውክለሯን አሽሽታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለመምታት ውሳኔ ላይ ለመድረስ ቢያንስ ሁለት ሳምንታት ያስፈልጉኛል ካሉ ከሁለት ቀናት በኋላ በኢራን ዋነኛ የኒውክለር ማበልጸጊያ ጣቢያ ላይ ጥቃትን ፈጽሟል። ታዲያ አሜሪካ እስከ ሁለት ሳምንት ቆይ ያለው ባለችበት ግጭት በፍጥነት ለምን ወደ እርምጃው ለመግባት ወሰነች? የሚለው ትልቁ ጥያቄ ሆነው እየተነሳ ነው። አንዳንዶች ትራምፕ ቀድሞውኑም የኢራንን ኒውክለር እንደሚመቱ ያውቁታል፣ ነገር ግን ኢራንን ለማዘናጋት ይህንን ታክቲክ ተጠቅመዋል እያሉ ናቸው። ሌሎች ደግሞ ኢራን ከፎርዶ የኒኩሌር ማብለያ ጣቢያ አስቀድማ ወሳኝ ግብዓቶችን ማሸሽ መጀመሯን ተከትሎ ነው አሜሪካ በፍጥነት ወደ ጥቃት የገባችው እያሉ ነው። ከአሜሪካው ጥቃት ከሰዓታት በፊት የወጡ የሳተላይት ምስሎች እንደሚያሳዩት ደግሞ የኢራን ጦር ዋነኛ ተሽከርካሪዎች በፎርዶ የኒኩሌር ማብለያ ጣቢያ በከፍተኛ ሁኔታ ሲመላለሱ የነበረ ሲሆን፣ ኢራን ከጣቢያው ውስጥ ያላትን ዩራኒየም አሽሽታለች እየተባለም ነው ኦፕን ሶርስ ኢንተለጀንስ የተሰኘው ተቋም ከሳተላይት ባገኛቸው ምስሎች መሰረት ከዚህ ቀደም ታይቶ በማይታወቅ ሁኔታ በፎርዶ የኒኩለር ማብለያ ጣቢያ አካባቢ ከፍተኛ የተሽከርካሪ እንቅስቃሴ ከአርብ አመሻሽ ጀምሮ ይታይ ነበር። ቡልዶዘሮቹን ጨምሮ 16 የኢራን ጦር የካርጎ መኪኖች በፎርዶ የኒኩለር ማብለያ ጣቢያ አካባቢ የታዩ ሲሆን ይህም እስራኤል በኢራን ላይ ጥቃት ከጀመረች ጊዜ አንስቶ ታይቶ የማይታወቅ ነው ተብሏል። ለአልጀዚራ በፖለቲካ ተንታኝነት የሚያገለግለው ፓርስ የተሰኘው የፖለቲካ ተንታኝም ዶናልድ ትራምፕ በሁለት ሳምንት ውስጥ ውሳኔ ላይ ይደርሳሉ ሲሉ ጊዜ ለመግዛት እንደሆነ ኢራኖች ቀድሞ ተረድተውታል። ለዚህም ሲባል በምንም መልኩ በፎርዶ አካባቢ የዩራኔም ክምችትን አስቀምጠው ይወጣሉ ተብሎ አይጠበቅም። ኢራን ዩራኔሟን አስቀድማ አሸሽታለች ብሏል። የአሜሪካ ጥቃት በኒኩለር ተቋማቱ ላይ ያደረሰው ጉዳት የሰው ሕይወት ስለማለፉ ወይም ጉዳት የደረሰበት ስለመሆኑ እስካሁን በአሜሪካ በኩል በግልጽ የተነገረ ነገር የለም። የኢራን መንግስት መገናኛ ብዙኃን ምክትል የፖለቲካ ዳይሬክተር ሐሰን አብዴኒ ኢራን እነዚህን ሦስት የኒኩለር ጣቢያዎች አስቀድማ ለቃ መውጣቷን ተናግሯል። በብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ኢራን ቁሳቁሶቹ ቀደም ብለው ስለወጡ ትልቅ ጉዳት አልደረሰባትም ብሏል። በሌላ በኩል አሜሪካ በፈጸመችው ጥቃት የኒኩለር ብክለት አልተከሰተም ብላለች ኢራን። አሜሪካ ኢስፋን፣ ፎርዶና ናታንዝ በተባሉ የኢራን የኒኩለር ማብለያ ጣቢያዎች ላይ የፈጸመችው ጥቃት የኒኩለር ብክለት አለመፍጠሩን ኢራን ገለጸች። የኢራን ብሔራዊ ሚዲያ የሀገሪቱን ብሔራዊ የኒኩለር ደህንነት ስርዓት ማዕከልን ጠቅሶ እንደዘገበው የጨረር ቁጥጥር መሳሪያዎች ጥቃቱ በደረሰባቸው አካባቢ ምንም አይነት የራዲዮ አክቲቭ ልቀትን አልመዘገቡም። በጣቢያዎቹ የሚገኙ የዩራኒየም ንጥረ ነገሮች ከጥቃቱ ቀደም ብለው ወደ ሌላ ቦታ በመወሰዳቸው በአካባቢው ምንም የሚፈጠር የሬዲዮ አክቲቭ ልቀት እንደማይኖር እየተነገረ ይገኛል። በመሆኑም ጥቃቱ እንደተፈጸመባቸው በተጠቀሱት አካባቢዎች የሚኖሩ ሰዎች ላይ የሚደርስ አደጋ እንደማይኖር ማዕከሉ ባወጣው መግለጫ መግለጹን አሶሺየትድ ፕሬስ ዘግቧል። ቀደም ብሎ እስራኤል በኢራን የኒኩለር ማብለያ ጣቢያዎች ላይ ያደረሰችው የአየር ድብደባ በተመሳሳይ መልኩ በተቋማቱ ዙሪያ ምንም አይነት ራዲዮ አክቲቭ ንጥረ ነገር እንዲለቀቅ አለማድረጉን ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አስታውቆ ነበር። እውነተኛው ጦርነት ተጀምሯል። ኢራን ከባዱን የሚሳኤል ጥቃት በእስራኤል ላይ ፈጽማለች። የኢራን አብዮታዊ የጥበቃ ዘብ ዶናልድ ትራምፕ በኢራን ላይ የአየር ጥቃት መፈጸማቸውን ከገለጹ በኋላም በማህበራዊ ትስስር ገጹ ላይ ጦርነቱን አሁን በይፋ ተጀምሯል የሚል መልእክትን አስተላልፏል። ኢራን እስካሁን ድረስ እስራኤል በወታደራዊ ተቋማቷ ላይ በፈጸመችው ጥቃት በከፍተኛ ደረጃ ተዳክማለች ሲሉ ባለሙያዎቹ ይናገራሉ። እንዲሁም በቀጠናው የነበሯት አጋሮች በሊባኖስ ሄዝቦላ በሶሪያና በጋዛ ሐማስ በመፈራረሳቸው ኢራን በከፍተኛ ሁኔታ ተዳክማለች ይባላል። ኢራን ግን አሁንም ከፍተኛ ጉዳት ማድረስ ትችላለች። የኢራን ባለሥልጣናት አሜሪካ በሁለቱ ሀገራት ጦርነት ውስጥ የምትሳተፍ ከሆነ የከፋ ጉዳት እንደሚደርስባትና ቀጠናው ወደ ሁለገብ ጦርነት እንደሚገባ ቀድሞ አስጠንቅቋል። በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን ለማጥቃትም ዝቷል። ዩናይትድ ስቴትስ በመካከለኛው ምስራቅ ቢያንስ 19 ወታደራዊ ሰፈሮች አሏት እነዚህም በባህሬን በግብፅ በኢራቅ በዮርዳኖስ በኩዌት በኳታር በሳውዲ አረቢያ እና በተባበሩት አረብ ኤሚሬቶች የሚገኙ ናቸው ለኢራን በጣም ግልጽ ከሆኑት ኢላማዎች መካከል በባህሬን ሚና ሳልማን የሚገኘው የአሜሪካ ባህር ኃይል አምስተኛ ፍሊት ዋና ማዘዣ ነው እንዲሁም የፋርስ ባህረ ሰላጤ ከህንድ ውቅያኖስ ጋር የሚያገናኘውና 30 በመቶ የሚሆነው የዓለም ነዳጅ ዘይት አቅርቦት የሚጓጓዝበት የሆርሞዝ ሰርጥ በመባል የሚታወቀውን ወሳኝ የመርከብ መስመር ኢላማ ልታደርግ ትችላለች። እንዲሁም የዓለም ገበያን አለመረጋጋት አደጋ ላይ በሚጥሉ ሌሎች የባህር መስመሮች ላይ ጥቃት ትፈጽም ይሆናል። ኢራን አሜሪካን እየረዱ ነው የምትላቸውን የአካባቢውን ሀገራት ንብረቶች ኢላማ ማድረግ ትችላለች። ይህም ጦርነቱ ወደ መላው ቀጠና ሊሸጋገር ይችላል። ኢራን ከአሜሪካ በኩል የቦምብ ጥቃት ከደረሰባት በኋላ በፍጥነት ወደ እስራኤል ባላስቲክና ሃይፐርሶኒክ ሚሳይሎችን አስወንጭፋለች። አስቀድማ በርካታ ትንንሽ ባላስቲክ ሚሳይሎችን በማስወንጨፍ የእስራኤልን የአየር መከላከል አቅም የገመገመችው ኢራን አሁን ደግሞ ወደ እስራኤል የምትተኩሳቸው ሚሳይሎች ከፍተኛ ጉዳት የሚያደርሱ ሚሳይሎች ሆነዋል። በዚህም ከፍተኛ የሆነ ድቀት በእስራኤል ከተሞች ውስጥ እየደረሰ መሆኑ ሲሰማ አሁን ላይ ቴል አቪቭና ሃይፋን የመሳሰሉ ዋና ዋና ከተሞች በኢራን የሚሳኤል ጥቃት አብዛኛዎቹ ሕንፃዎቻቸው ወድመውባቸዋል። የእስራኤል የድንገተኛ ጊዜ አገልግሎት ኢራን በፈጸመችው ጥቃት 11 ሰዎች ተጎድተው ወደ ሆስፒታል መወሰዳቸውን ገልጿል። ጉዳቱ ከደረሰባቸው ሰዎች መካከል አንድ የ30 ዓመት ሰው በፍንጥር ጣሪዎች በላይኛው የሰውነት ክፍሉ ላይ ተመቶ መካከለኛ ጉዳት እንደደረሰበት ተገልጿል። የተቀሩት 10 ሰዎች ቀላል አካል ጉዳት ደርሶባቸዋል። የእስራኤል የአየር ኃይል በምዕራብ ኢራን በሚገኙ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ መጀመሩንም ተናግሯል።